ጠፍታለች። የት እንደሄደችም እርግጠኛ አይደለሁም። ማቆም ነገር የለም። ቤተሰብ እንደዊይ ስጠይቅ በቃ ማንም ይሄ ነው እዚህ ናት ብሎ የሚመልስልኝ ሰው እንኳን የለም። የእናትን ጥቅም ስታጧት ነው የሚገባችሁ። እናትን ብቻ ሳይሆን በዙሪያ ያለው ሰው ስታጡት ነው የሚገባችሁ። እና ምንም አልተሸጠም። ምንም አትፈልግ አለ። ያው ዲሹማ አለ ሴቱማ ከፈለግ ከእናቴ ጋር መታረቅ እፈልጋለሁ። እኔ እንደዚህ ሆኜ መኖር አልችልም። በቃ የሆነ ተሞክሮ ተሞክሮ ውልቅ ተብሎ ያንን ማድረግ አልፈልግም። አስተዳደጌን ስለማውቀው በቃ ሆዳት ታስከፋኝ። ወንድማ ስለሆንኩ ነው የልጄን እናት አስገብቼ ማኖር። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ያለው እግዚአብሔር የተመሰገነ ይሁን። ዛሬ ያው ትንሽ ከፍቶ ነው የመጣሁት። እንደምታዩትን ብቻዬን ነኝ፣ ማንም የለም፣ መሲም የለችም። ያው በእርግጥ ሰሞኑን እንዳያችሁት ቪዲዮ ላይ አብረን መኖር ከጀመርን ትንሽ ቆየት ብለናል። ገኒም ማዘርም የለችም፣ ያው ወጣለች፣ ከቤት ጠፍታለች። የት እንደሄደችም እርግጠኛ አይደለሁም። ማቆም ነገር የለም። ቤተሰብ ደውዬ ስጠይቅ በቃ ማንም ይሄ ነው እዚህ ናት ብሎ መልስልኝ ሰው እንኳን የለምና የት እንዳለችም አላቅም። እውነቱን ለመናገር ያው ያለውን ነገር እያስተካከልን ተቸግረንም እየራበንም እየጠማን ቢሆን ከመሲ ጋር እየኖርን ያለ ነው እና በዚህ በዚህ መሀል ደግሞ እናቴ ለእኔ ምን ያክል ዋጋ እንደከፈለችልኝ እየገባኝ ነው ያለው። ማለት እንዴት እስቲ ለመብላት እንኳን ምን ያክል ከባድ እንደሆነ የሆን ነገር በቃ ተናስተ ለማድረግ በጣም ከባድ ነው እና ብቻ የእናትን ጥቅም ስታጧት ነው የሚገባችሁ። እናትን ብቻ ሳይሆን በዙሪያ ያለው ሰው ስታጡት ነው የሚገባችሁ። እና ብቻ በጣም ከባድ ህይወት ውስጥ ነው ያለ ነው፣ እኔም መሲም ብንሆን ማለትና፣ ዛሬ የለችም መሲ፣ ፀጉር ቤት ወታለች ልሰራ ምናምን ብላ እና በዚህ መሀል የሆነ ሀሳብ መቶልኝ ነው ማለት፣ ሳሚን ጠርቼ ከእናቴ ጋር እንዲያስታርቀኝ እና እናቴ እዚህ እንድትመለስ በጣም ፈልጌያለሁ። ቤተሰቦቼ እና እሷ ደግሞ እዚህ ካለች እንደምታውቁት ነው እሻትል ገነት እዚህ እንድትመጣ ማዘር፣ ከኛ ጋር ሆና አብረን እንድንኖር አትፈልግም። ስለዚህ እኔ ደግሞ እሷ ያንን ስለማትፈልግ እሷ በሌለችበት ነው ሳሚን ለማዋራት የፈለግኩት። እና ብቻውን ጠርቸዋለሁ ይመጣና ከእናቴ ጋርም እንዲያስታርቀኝ። እርግጠኛ ነኝ እሷ ያለችበትን ያውቃል። ምክንያቱም ቁልፉን ምናምን ለሱ ሰታን ሄደችው ቤቴን አደራም ብላ ሄደችው። ለሱ ነው ሌላ ማንም ያውቅ የለም፣ ቤተሰብም ማንም ያውቅ የለም። አጎቶቼንም ጠይቄ ነበር። እና ስለዚህ እሱን እጠራና ያለችበትንም እንዲነግረኝ ከቻለ ደግሞ ከእናቴ ጋር እንዲያስታርቀኝ እለምነዋለሁ። እኔ ከእናቴ ጋር መታረቅ በጣም ነው ፈልገው። ያው ከባድ ነው እንደምታሉት ግባሳ

ምንም አልተሸጠም። ምንም አትፈልግ አለ ያው ዲሹም አለ ቴፑም አለ አዛም ማየት ይችላል ከፈለግ። ካልገው ያሉት ንብረቶች እነዚህ ናቸው። ሁሉም አለ። ቁጭት እኔ በቃ አልቻልኩም እናቴ እንድታስታርቀኝ ፈልጋለሁ። ከእናቴ ጋር መታረቅ ፈልጋለሁ። ከእናቴ ጋር መታረቅ ፈልጋለሁ። እኔ እንደዚህ ሆኜ መኖር አልችልም። በቃ እሷን ፀጉር ቤት እንድትሰራ ል እሷ እያለች ታውቃለህ ማውራት እንደማንችላለን ከማንም ጋር አንተ ግን ቆይ ምንድን ነው ሲያስነካች የሆነ ያስመተተችብ ወይ ያስደገመችብ ነገር አለ እንዴ? ሳሚ እኔ እኮ አንተ ነው ሲያላቀምኩ። አህ ምራሴ ነው። የትኛዋም ሴት እኮ በእናትህ እኮ አትቀየር። ከቢጫ ቀዘን ጀምሮ እንድትደርስ ያደረገች እኮ እናትህ እኮ ነች። ብዙ መስዋዕትነት እኮ ነው የከፈለችው። ጭራሽ እሷ እየለፋችበት ያለውን ነገር አውጥቼ ልሽትረ በቃ እንደዚህ እያል ኬባስ አይምሮን አትረብሸው። በእግዚአብሔር እ ያለበት ጭንቀት ይበቃኛል። አይምሮ አይምሮ የሚረብሽ ሰው ብትሆን ኖሮ ሌሊቱን አስበህ ጠዋት አባረራት ነበር። እ እንዴት ነው ማባረራት? ልጄን እኮ ነው በሆድ ያዘችው። እንዴት ነው የሰው ልጅ እርጉዝ ሴት እንዴት ነው ውጪ ብለምታባ? የሰው ልጅ አይደለም በሆድ ውስጥ ገና ምንነቱ ያልታወቀ ልጅ ቀርቶ ወልዶም እኮ ባህሪ ካልተመጣጠንና የማይቀየር ከሆነ ተሞክሮ ተሞክሮ ውልቅ ተብሎ ትዳር ይፈርሳል። ያንን ማድረግ አልፈልግም። አስተዳደገኝ ስለማውቀው አንዳንዴ አልሆን ሲል እኔ ትዳር አፍራሽ አይደለውም። ትዳር እንዲፈርስም እየመከርኩ አይደለም ግን አይደለም ገና እናንተ ያልተጋባችሁት የትም ስትዘሉ እናንተ ስትሉ ለተረገዘ ልጅ ቀርቶ ሰው በስነ ስርዓትም በቤተሰብ ፊት ተጋብቶ እኮ በባህሪ ያለ መገናኘት። አንዱ አንዱ እንዳያጠፋ ሽማግሌዎች ተሰብስበው እኮ ተለያዩ ይላሉ። አለ አንተ እኮ ማለት ነው ገና እኮ ለናት ክብር አልሰት ስትል እኮ ነው መሸኝት ነበር ብለብለ እናትን ከቤት ብንብላ እንድጠፋ አድርገ ከዛ በኋላ ደግሞ ቤት ውስጥ መቀመጠ ሲያንስ ጭራሽ ያለውን ንብረት እያወጣ መሸጥ ጀመር። በቃ አታስከፈኝ ወንድ አይደለም። እግዚአብሔር ወንድማ ስለሆንኩ ነው የልጄን እናት አስገብቼ ማኖር በቃ ወደ እንዲከፋኝ አታርግ። ሁላ ወንድ አይደለም እኮ ወንድ ማለት ለእናቱን ትሚል ነው። ፋራን አራዳን ምናምን ብላ አታወር። ፋራ አራዳ ለእናቱ የሚኖር ነው። እሺ አሁን እሺ፣ እኔ ጠሮ በቃ ስለናፈቀች ታጃጅላለች። በዚህ ልክ አንተ አይምሮህን መልስ፣ አሰራ እያልኩ ነው ሰውዬ። አይምሮ ደህና ነው። አሁን እያሰብኩ ነው ያለሁት። በቃ ከእናቴ ጋር አስታርቀኝ። እናቴን ጠራልኝና እዚህ እንድትኖር ማለት ነው። ማለት ነው ገና ብዙ የሚስተካከሉ ነገሮች ምንድን ነው የሚስተካከሉ? ኢቨን እሷ ጸባይዋን እንኳን ብታስተካክል ተንበርክካ እንኳን ይቅርታ ብትጠይቅ ገኒ ልቧ ተሰብሯል። እንዲህ በቀላል ሰላም ምናምን የምትሆን እንዳይመስል። እኔ በቃ በጣም እየደበረኝ ነው ከእናቴ መኖር እየደበረ ነው አ ሱን አልችልም። ምክንያቱም ያረገዘችው ልጅ የኔ ነው። እስኪ አንተ በራስህ ቦታውን አስብ። በእግዚአብሔር እንደ ትልቅ ሰው በራሴ በራስህ ቦታውኝ፣ ምንም የማስበው ነገር የለም እዚህ ጋር በራሴ በራስህ ቦታውኝ ላስብ። በዛ ላይ ደግሞ ቲቪውን ይዘ በራስህ ቦታውኝ ላስብልህ፣ እሺ በራስህ ቦታ በራስህ ቦታውኝ ባስብ ኖሮ ማለት ነው፣ ምናልባት እስካሁን እናቴን የተናገረች ቀን። ፊቷ ሌላ ከለር እስኪ ይዝ ድረስ በጥፊ ብያት ሳኮ ምንም የተናገረችው ነገር የለም። በዚህ በዚህ አጋጣሚ ምንም አላለች። ገኒም ደስ ስላላት ልትዝናና ነው አይደል የሄደችው፣ አይደለም ስለ ከፋት አይደለም፣ አይደል ቤቱን ጥላ የሄደችው፣ በልጇ ክህደት ስለደረሰበት እሷ እኮ ማንስ ማማ ከሆነ አብረን አንኖርም። ስለዚህ አንቺ ውጪ ከቤት ነው ያለቻት። አረን አንቺ ውጪ ብቻ። እሱ ይቅር እና ከእናትህ ጋር መታረቅ ነው። ድንጋይ እየፈለጥክ ቢሆን ነው ቤተሰብ አለች ማማከር። ድንጋይ የሚያፈለጥክ ቢሆን ኖሮ ቤት ተከራይተህ ለብቻ። ገነትን እኔ ነኝ ውጪ ያልኳት? ራሷ እኮ ናት የወጣችው። እንዴት ትኑር? አንተ እዚህ ጋ እኮ እዛ ጋ ቁጭ ብላ ምን ያክል ከእናትህና ከዚች ልጅ ምረጥ ስትባል አሁን የመጣችው ልጅ ጋር ይሻለኛል ብላ ያኔ እኮ ነው ልቧን ክትክት ያለው እኮ ያኔ ነው ስብራቷን፣ ፊቷ ላይ የልቧ መሰበር ፊቷ ላይ ያየሁት ያኔ ነው። ገባለ ምንድን ነው የምትፈልገው? በቃ እናቴ መልስልኝ፣ ትውጣ። አይቼ ሴትዮ በቃ የት ነው የምትወጣው? ካልወጣች እናት አትመለስ። እሺ ለማናገር እንኳን ገና ለማናገር እንኳ ለማውራት እንኳ መጀመሪያ መስፈርቱ እሷ መውጣቷ ነው። እንዴት ነው? የት ነው ያለችው? ጸጉር ቤት ሄዳለች ሁሌ ምን ብዬ ነው ስትመጣ፣ እኔ እኔም የለውም። አይደለም ውጭ አድርጋ ማለት ነው። አዋለ ሴት ልጅ ናት። ገብቶ እሱ አሻትል ማለት ነው። ሰላም የሚፈጥር እኮ እርጉዝም ስለሆነች ነው መሰለኝ፣ ሆርሞን አሁን ሰው። በኋላ ደግሞ እሷ ስትወጣ ማለት ነው። እስከ መጨረሻው ተለያዩ ያልኩህ እኮ አይደለም። ልጁ አንተ ከሆነ እኮ እስከመጨረሻ መለያየት እኮ አይጠበቅባቸውም ግን ገኒ እዚህ ቤት ተመልሳ ሰላም እንዲፈጠር፣ እቺ ልጅ ለጊዜው ከዚህ ሰፈር መራቅ አለበት፣ ከዚህ ቦታ። ያንን ደግሞ አንተ አድርገህ የምታናግረ እሱ እንዴት ነው? ግራ ገባኝ እኮ። አሁን አጋንንትማ አለበት እሱ። ግልጽ፣ ርዳት የምችለው ነገር ይህን ነው። እሺ፣ እቃዎቹን ጠብቅ። ፀጉር ቤት ብላ ስትወጣ የገኒ ድንገት ነው ተነስታ ብር ብላ ወጠች። የገኒ ጌጣ ጌጧን ይዛ ልትወጣ ትችላለች። ምናምን ሲጀመር አብራክም ላትሆን ትችላለች። አሁን እራሱ ፀጉር ቤት ነች ብላ አፍን ስትከፍት ይኔ ከሌላ ወንድ ጋር ልትሆን ትችላለች። ምን ታውቃለህ አንተ፣ ህፃን ነህ እኮ ገና። አንተ ሁሌ ደግሞ ወደታች ነው እያደግ ያለው ሰው እንዴት ወደ ታች ያድርገል? ቁልቁል እኮ እሺ፣ አማክረኝ ታላቅ ከሆንክ። እሺ፣ አማክረኝ እንዴት ነው የምናስወጣት? ይቺን ሴጣን ሴት ማስወጣት ብቻ ነው። ከእናቴማ ትበልጥብኝ። ከእናቴ ጋር መኖር የምትፈልግ ከሆነና ሰላም የምትፈልግ ከሆነ ቶሎ ብለህ ይቺን ልጅ አስወጣ። ጀግናውን ልጅ በራሷ ቆፍጠን የአንተን መሽለጥለጥ እና የአንተን መድከማይታ ነው እንጂ እኮ ማለት ነው። እንደዚህ በዚህ ልክ አትናገርም ነበር እኮ እንደዚህ በዚህ ልክ እኔማ የሆነ ነገር ሆና ልጅ አንተ እና ተናፍተህ ያመጣችሁት ንብረት ሻጬ ለእሷ ቆርቆረ ልግዛት እላለሁ። ዛሬ ትምጣት እኮ እንደ ጸጉር ቤት ነች ብላለች። ምንድን ነው መብራት ጠፍቶ ነው? ሳዲስ አሪፍ እኮ ነው የመጣችው። አይ ነው ሳሚ፣ ቆይ በርን ልዝጋ። አትጥፊ። ምንድን ነው አልናገረም። ምንድን ነው አልናገረም። ለምን ለምን

ስለሱ አይመለከትም። ሴቱኝ እሱ ነው የወደደኝ። የምናባሽ ባል ነው መጀመሪያ ለማውራት ሚስት እየመጣህ አትበጥ። እዚህ ጋር በማንም አልጣልቅ አልገባም ግን የገኒ ነገር ገኒ የለችም በጋ ሄደህ ማለት ለገኒ መቆም ትችላለህ ገባህ የምትናገረውን ነገር ምስትል ነበር

እሱ የሚነግርሽ ነገር አለ። ለሁሉም ነገር ጊዜ ያለው ገና ሆድሽ ውስጥ ምልክት እንኳን መፍጠር አልጀመርም። የተረገዙ ጽንስ ማለት እንደዚህ አዳምጪ። በቃ ስለዚህ ሁለታችሁ መግባባት የሚችሉበት ነገር ላይ ድረሱ እና ቤተሰብ አፍርሰሽ ትዳሩ ትዳር አይሆንም። ከእናቱ ለይተሽ ልጁን አንቺ ክፍ ሆነሽ ከእናቱ ለይተሽ ትዳራችሁ ማለት ነው ወንዝ አይሻገርም። መጀመሪያ እናቱ ስኬቱ ነች። እናቱ ሲጀምር እናቱ ስሩ፣ ከሌለች ስኬት የለም። አሁን በአጠቃላይ መሲ፣ ስለዚህ እኔ በቃ ልንገራት፣ ንገራ፣ ምትም ነግረኝ፣ ንገረኛ አለ። እኔ መሲ ወድሻለሁ ግን ማለት እናቴ ከኔ ጋር እንድትኖር እፈልጋለሁ። በጣም እየናፈቀችኝ ነው። ከእንደገና ደግሞ በቃ እሷን ማስከፋቴ ማስቀየሜ በራሱ በቃ በጣም ትልቅ ውድቀት እንደሆነ እየተሰማኝ ነው። እግዚአብሔር ነው እ ስለዚህ በቃ አንቺ ወድሻለሁ ግን ደግሞ እናቴ እዚህ መታ እንድትኖር እፈልጋለሁ ማለት አልገባኝም። አልገባኝም በቃ ሳሚን የጠሩት እንዲያስታርቀኝ ነው። ከማ ከማ ከእናቴ እኮ ያስታርቀ ጣለ ዛ ታረቁና እኮ እዚህ ቤቷ እንድትመለስ ፈልጋለሁ። አብረን ልንኖር ነው። አብረን ሶስታችንም አብረን እንኖራለን። እሷም ትመጣለች፣ ከዛ እንታረቃለን። ለማስማማት እንሞክራለን። ፀባይሽን አስተካክል እንጂ ምን ማለት ነው? ጎንበስ ብሎ ነው የሚወራው

በጣም ነው የምወዳት፣ የልጅ እናት ናት፣ አፈቅራታለሁ። ግን ደግሞ እናት እዚህ መታ ተመልሳ እንድትኖር እፈልጋለሁ። ይቅርታ አርጋልኝ። ስለዚህ ማለት ነው በቃ፣ ስለዚህ ማለት ነው አንተም ትኖራለህ፣ እኔም እኖራለሁ፣ እናትም ትመጣለች፣ አብራ ትኖራለች። ከዛ ልጃችንም ይወለዳል፣ ከዛ አብራን እንኖራለን። አንድ የልጅ ልጅ ከአያቱ ጋር እና ከአባቱ ጋር ከእናቱ ጋር ይኖራል ማለት ነው፣ አይደለም? እኔ ደግሞ እንደዚህ አልስማማም። ይኸውልሽ፣ ወንድ በቃ እሺ፣ ይኸውልሽ

እናቴ ነው እኮ ያስወጣሻት? አንቺ ነሽ እንጂ እኔ አይደለሁም። ሲቀጥል ደግሞ አሁን ላይ በቃ በጣም እየጸጸተኝ ነው እሷን ማስወጣቴ። እኔ በሰላም እንኳን መተኛት አልቻልኩም። ስለዚህ ትምጣና አብራን ትኑር። አይ እምትይ ከሆነ ደግሞ እኔና አንቺ ያበቃልናል። ይሄ የመጨረሻ ሰሚ ከሆነ ያበቃልሻል ማለት ነው። እናቱን አታከብሪ ከሆነ አንቺ ውልቅ ብለሽ ትወጫለሽ፣ ክብር የለሽም።